የቼልሲና የኢፒሲዎችን ጨዋታ እንመልከት። ሁለት ለዜሮ ይመራ ነበረ ቼልሲ እንግዲህ በሜዳው ሳይጠበቅ፣ ከዛ በኋላ ግን ሁለት ባስቆጠሯቸው ግቦች ነው አቻ መውጣት የቻሉት። አንዱም ኦንጎል ነው። ከዛ ውጭ ግን ሰባ ዘጠነኛው ደቂቃ ላይ ያስቆጠረው ሳንቾና ለኢፒሲዎች በጣም መጥፎ ይመስላል። ምክንያቱም ሲመሩ ከቆዩ በኋላ ደግሞ በምጭሾቹ ደቂቃዎች የተቆጠረ ግብ ነበር። እንመልከተኝ ጉዳይ የቼልሲ ሁኔታ በጣም አስገራሚ ነው። ለእኔ ቻምፒየንስ ሊግ መሳተፋቸው በጣም አጣብቅኝ ውስጥ ገብቷል አሁን በኒውካስል ማሸነፍ በሲቲ ማሸነፍ በአስቶንቪላ ማሸነፍ በሌሎቹ ለቻምፒየንስ ሊግ ስፍራ እድል ባላቸው ቡድኖች ማሸነፍ ብቻ ሳይሆን ከዚህ በኋላ በሚጠብቁት ፈታኝ ጨዋታዎች ምክንያት ቼልሲ አሁን በጣም አጠራጣሪ ነው፣ በሚቀጥሉ አመት ከአንድ እስከ አምስት ባለው ስፍራ ውስጥ መጨረሱ። ዛሬ ፉልሃም ካሸነፈ ለምሳሌ በፉልሃም እና በቼልሲ መካከል ያለው የነጥብ ልዩነት ሶስት ብቻ ነው የሚሆነው። ወደ ላይ ብቻ ሳይሆን ወደ ታች ከዚህም የበለጠ ከቶፕ ሰቨን የመውጣት አደጋ ውስጥ ጭምር ያለ ቡድን ነው። የመጀመሪያ አጋማሽ ትላንትና ሁለት ለዜሮ የተመሩበት ቢሸነፉ ደግሞ በማሬስካ አሰልጣኝነት የከፋው ሽንፈት ሊመዘገብ የተቃረበበት ነበር። እኔ ማሬስካ ራሱ የውድድር ዘመኑ ሲጀመር ጀምሮ የቻምፒየንስ ሊግ ተሳትፎን በተመለከተ የተምታታ ነገር ይናገራል። አሁን የውድድር ዘመኑ እንደተጀመረ አካባቢ የቼልሲ ሰዎች በዚህ አመት ማሳካት ያለብህ ግብ የቻምፒየንስ ሊግ ተሳትፎ ነው አላሉኝም አለ ማንም እንደዛ አላለኝም አለ። ቻምፒየንስ ሊግ መሳተፍ ግዴታ ነው አላሉኝም፣ እንዳይነት ኤክስፔክቴሽን አልተቀመጠብኝም አለ። ከዛ ባለፈው ይሄን ኦገስት ነው የተናገረው። ባለፈው ደግሞ ከሁለት ወር በፊት ገደማ ምናለ አለ። በሁለት አመት እንጂ በዚህ አመት አልተባልኩም አለ። በሁለት አመት ውስጥ ቼልሲን ወደ ቻምፒየንስ ሊግ ቦታ መመለስ አለብህ እኔ ያሉኝ አለ። መጀመሪያ የተቀመጠብኝ ቻምፒየንስ ሊግ በዚህ ጊዜ አሳትፈው ነው የሚል ቅድመ ሁኔታ የለም ብሎ ተናገረ። ከዛ ያንን ከተናገረ ከስምንት ቀን በኋላ የቼልሲን ስታፍ በሙሉ ሰበሰበ። ና እየተሰጠን አሳይመንት በዚህ አመት ቻምፒየንስ ሊግ መሳተፍ አለባቸው የሚል ነው። ስለዚህ አሁን በተቀሩ ሶስት ወራት ላይ ጠንክረን መጫወት አለብን፣ ደግሞ አለ። አሁን ይሄ ሚክስድ ሜሴጅ ነው። ሲጀመር ራሱ ኤክስፔክቴሽኑ ምን እንደሆነ ለማወቅ አስቸጋሪ ነው። ግን በዚህ አመት በዚህ አመት ይልቁን ቻምፒየንስ ሊግ መሳተፍ ከሌሎቹ ሲዝኖች የበለጠ ቀለል ያለ በመሰለበት በዚህ ጊዜ ሊያጣው ይመስላል የሚያጣው በኤፕሱች ጨዋታ ላይ አምስት ነጥብ ስላጣ ነው። የመጀመሪያውን ጨዋታ ሁለት ለዜሮ ጨንፏል። ትላንትናም ነጥብ ጥሏል። ኦኬ ከምባኩን ከሁለት ለዜሮ መመራት ተነስቶ ሁለት እኩል ስለሆነ የወጣው አንድ ፖዚቲቭ ነገር አድርጌ ወስዶ ይችላሉ። የሳንቾ ጎል ግሩም ጎል ነበር። አንድ ፖዚቲቭ ነገር ነው። ግን በጠቅላላው ግን እና ሰላሳ አራት ሙከራ አድርጓል። ሌላ መጥፎ ፐርፎርማንስ ነው የነበረው አሁን ኒውካስል ተስተካካይ ጨዋታ አለው። ማንቸስተር ሲቲ ከቼልሲ አንጻር ስታዩው ቀለል ያሉ ጨዋታዎች ናቸው በወረቀት ደረጃ ያሉት። አስቶን ቪላ ደግሞ ጥሩ ፎርም ላይ ያለ ቡድን ነው። ተከታታይ ጨዋታዎችን ያሸነፈ ነው የበቀደሙን ጨዋታ ጨምሮ። ስለዚህ ለቼልሲ አይደለም ወደ ቶፕ ፋይቭ መግባት፣ ሰባተኛ ማስጠበቁ አደጋ ውስጥ የገባ መስሏል። አሁን በቅርብ ጊዜ ያለፉትን ሰባት ተከታታይ ጨዋታዎች ሊስት ብታይ በመሀል ያሸነፋቸው ጨዋታዎች አሉ። ያሸነፋቸውን በሙሉ ያሸነፈው በሜዳው ነው ግን አስረኛ፣ አስራ ስድስተኛ፣ አስራ ሰባተኛ፣ ሀያኛ፣ አስራ ዘጠነኛ፣ አስራ አምስተኛ፣ አስራ ስምንተኛ ላይ ያሉ ቡድኖችን ነው ባለፉት ሰባት ጨዋታዎች የገጠሙ በሙሉ ከቦተም ሀፍ የሚባለው ከወገብ በታች ካሉ ቡድኖች ጋር በተደረጉ ጨዋታዎች ላይ ነው የተጫወቱ። ሲያሸንፍ ወልቭስን፣ አመቱ ሙሉ በአብዛኛው ላለመውረድ የተጫወተን ቡድን ዌስትሃምን፣ አሁን አስራ ሰባተኛ ስፍራ ላይ ያለን ቡድን ሳውዛምተንን፣ ሀያኛ ስፍራ ላይ ያለ ቡድን ሌስተርን አስራዘጠነኛ ስፍራ ላይ ያለ ቡድን ቶተናምን አስራአምስተኛ ስፍራ ላይ ያለ ቡድን ያሸንፈ እና ሁሉም ድሎቹ በሜዳው የተመዘገቡ ናቸው ከሜዳው ውጭ አራት ወር ሆኖታል ጨዋታ ካሸንፍ ቀጥሎ ግን የሚመጡት ጨዋታዎች እዛው የሎካል ደርቢ ነው ፉልሃም አሸንፈውታል በመጀመሪያው ጨዋታ እንደምታስታውሹ በሚቀጥለው ሳምንት ስምንተኛ ስፍራ ላይ ካለው ፉልሃም ጋር ይጫወታል ከዛ ኦኬ አስራ ሶስተኛ ነው ግን አስራ ሶስተኛ አስራ ሶስተኛ አይደለም በፎርም ካየ ነው ኤቨርተን በዚህ ሳምንት ፎረስትን አሸንፏል። በመጀመሪያው ዙር ቼልሲ ነጥብ አስተሏል። ከዛ ሊቨርፑል አንደኛ ነው። ከዛ ትላንትና ማንቸስተር ዩናይትድን ያሸነፈው ና አሁን ሶስተኛ የሚሆነው ሊሆን የሚችለው ከነገ በስቲያ ኒውካስል ከሜዳ ውጭ ኒውካስል ሜዳ ላይ የሚደረግ ነው። ማንቸስተር ዩናይትድን ና ኖቲንገም ፎረስት ነው የሚገጥመው በወረቀት ደረጃ ቀላል ጨዋታዎች አደሉ። ኖቲንገም ፎረስት ደግሞ በአመቱ መጨረሻ ከሜዳ ውጭ ነው የሚገጥመው። ፎረስት ራሱ በዛ ሁኔታ ውስጥ የመጨረሻው የቻምፒየንስ ሊግ ስፍራ የተሳትፎ አጣብቂኝ ውስጥ ሊሆን ይችላል። ስለዚህ ቼልሲ ትላንትና ነጥብ መጣሉ ያለው አደጋ በቃ የቻምፒየንስ ሊግ ቦታን የማግኘትን እድል በጣም ከባድ አጣብቂኝ ውስጥ የሚከት ነው። የሚገርምሽ ምስ አሁን ጠቀስኳቸው ስድስት ጨዋታዎች አሉ ቼልሲ የቀሩት ስድስት ጨዋታዎች አይደለም፣ በመጀመሪያው ዙር ከእነዚህ ቡድኖች ጋር ባደረጋቸው ጨዋታዎች ከእነዚህ ከቀሩት ስድስት ጨዋታዎች ከነዚህ ቡድኖች ጋር በመጀመሪያው ዙር ባደረጋቸው ስድስት ነጥብ ብቻ ነው ያገኙ ነበር። ያገኙ በስድስት ጨዋታ ስድስት ነጥብ ነው ያገኙ፣ ከአስራ ስምንት ነጥብ በሪቨርስ ፊክስቸር ማለት ነው። እና አስጊ ሁኔታ ውስጥ ነው ያሉ። አሰልጣኙ የሚያባሩት አይመስለኝም። በተለይ ይሄኛው ሲዝን የዓለም የክለቦች ዋንጫ ላይ ለሚሳተፉ ቡድኖች ስለ ሪያል ማድሪድም እያነሳሁት ነበር። አንቼሎቲም ቢያሰናብቱ የዓለም የክለቦች ዋንጫ ካለቀ በኋላ ነው የሚያሰናብቷቸው። የዓለም የክለቦች ዋንጫ ካለቀ ጁላይ አስራ ሶስት ነው የሚያልቀው። ጁላይ 13 አሰልጣኝ አታገኝ። ምንም ስራ ላይ ያልሆነ አሰልጣኝ ዝም ብሎ አቬለብል የሆነ አሰልጣኝ ካልሆነ በስተቀር ልክ እንደ አሎንሶ ሆን አይነት አሰልጣኝ ማግኘት አት ያኔ ኦልሬዲ ከሌቨርኩሰን ጋር ፕሪ ሲዝን ጀምሯል ማለት ነው። ለቼልሲም ልክ እንደዚሁ ሆኖ የዓለም የክለቦች ዋንጫ ላይ ስለሚሳተፍ እስከ ጁላይ ምናምን ውድድር ውስጥ ይሆናል። የሚባረር አይመስልም። የመባረርም አደጋ እንዳለበት የእንግሊዝ ፕሬስ ሲዘግብ አታይም። ግን ደጋፊው እየጮኸ ነው። ትላንትና ራሱ ደጋፊው ነው ያስቸገረናል አንድ ኳስ በረጅም ኳስ ነው። ሁለተኛው ጎል ግብ ጠባቂው በረጅም አውጣ ያለ ደጋፊ ሲጮህበት ቡድኑ በረጅም ኳሱን በረጅም ክሊር አደረገው። ምን አለ ማሬስካ? እኛ የምንጫወትበትን መንገድ ደጋፊው እየወደደው ስላልሆነ ተጫዋቾቻችን መጀመሪያ ካቀድነው ውጪ በረጅም ኳስ መጫወት ጀመሩ። ይህንን አይደለም ምፈልገው ነው። ያጭር ኳስ ነው የምንጫወተው። ደጋፊውን ይችላል ማለት አለባቸው ደጋፊዎች አሉ እና መጥፎ ኢንቫይሮንመንት ነው የተፈጠረው። ያ ረጅም ኳስ ሄደና ተመልሶ መጥቶ ሁለተኛው ጎል ተቆጠረብናል። አሁን ከደጋፊው ጋር ያለው ሁኔታ ጥሩ አይደለም። ለቼልሲ ከሱ ኋላ የሚቀመጡት ደጋፊዎች ዘስ ዘስ ቦሪንግ ይሉታል፣ ያሰለቻል ያጫወቱ ይሉታል እና ምልክቱ ጥሩ አይደለም። አሰልጣኙም እየወጣ ደጋፊዎቹን በተመለከተ እንዲህ አይነት አስተያየት ነው እየሰጠ ያለው። ያው በጎ ነገር ሳንቾ በቀደም ሁለት አሲስቶች ነበሩት ከደካማ ቡድን ጋር፣ ትናንትና ከወራት በኋላ ከአራት ወር በኋላ ጎል አስቆጥሯል። ግሩም ጎል ነው። ከመሸነፍ ቡድኑ የታደገ ጎል ነው። ከዛ ውጪ ብዙ ፖዝቲቭ ነገሮች ማግኘት ያስቸግራል። ጨዋታው ሲጀምሩ ደህና ነበር። ጃክሰን ብረት መልሶበታል። እንደዚህ ግን ፓልመር እንደ ድሮ ቡድኑን ተሸክመው መውጣት አልቻለም። ኔቶ ጥሩ አልነበረም። ጃክሰን ተቀይሮቷል በኋላ በክሪስቶፈር ንኩንኩ። የክሪስቶፈር ንኩንኩን ተቀይሮ የመግባት ኢሜጅ ማየት ራሱ ተስፋ የሚሰጥ አይደለም። ምክንያቱም ገብቶ ብዙ የረባ ተጽዕኖ የሚያሳድር ተጫዋች ስላልሆነ፣ ከዚህ ስለዚህ የቀሩትን ጨዋታዎች ካየን ቼልሲ የሚቀጥለው ሲዘን የቻምፒየንስ ሊግ ተሳታፊ ላይ ይሆናል ማለት ያስቸግራል። እና ስለ መቶ ሚሊዮን ፓውንድ ነው የምናወራው። አሁን የሴቶቹን ቡድን ለራሱ ሸጦ ነው ከኪሳራ ነጻ የሆነ የሚገርም ትራንዛክሽን ነው የሚያደርገው። አምና ሁለት ሆቴል ሸጠና ሳይቀጣ ቀረ። የራሱን የቼልሲን ሆቴል የቼልሲ ሆቴሎች ነበሩ። እነሱን ሸጠና ያው ሳይቀጣ ነጥብ ሳይቀነስበት፣ አሁን ደግሞ የሴቶችን ቡድን ሸጠ። እዛው ለብሉኮ ነው ምናምን እና ትራፊክ መቶ ምናምን አተረፍን ይላል። ቼልሲ አሁን ባለው ሁኔታ አንድ ነጥብ አምስት ቢሊዮን ነው ለዝውውር ያባከኑት እና የሚያደርጉት አብዛኛው ነገር ግራም ይገባ ነው። አዳዲሶቹ ሰዎች ከመጡ በኋላ ቻምፒየንስ ሊግ ካጡ ግን አሁን ዩኤፋ መረምረዋለሁ እያለ ነው። የሴቶችን ቡድን ሽያጭ ጉዳይ አስቶን ቪላ ማየን እኔም እሸጣለሁ የሴቶቹን ቡድን እያለ ነው። ዊርድ ነገር ነው የሚደረገው እግር ኳስ ውስጥ ግን ጥሩ አይደለም ለቼልሲ ሁኔታው።